ሰብስቦ ሰብስቦ ከዚህ አደረሰን። ደግሞ የዕጣኑ ሽታ ግን ወደ ውስጤ ሲገባ እንዳልኳችሁ ሰውነቴን ከፍቶ መልሶ ነው የገጠመው የመሰለኝ ማለት ነው። በጣም ደስ የሚል ያንን ዕጣን በህይወቴ ለመጀመሪያ ጊዜ ያሸተትኩበት ቀን ነው ማለት ነው። የካህኑንም ድምጽ እንደዛው ያው የእግዚአብሔርን ምስጋና ማለት ነውና ውስጤ አልተረበሸም በጣም ደስ የሚል ስሜት ነው እየተሰማኝ የነበረው። ግን ያንን ስሜት ደግሞ መግለጽ አልችልም። ወይ እንዴት ልበላችሁ? ደስታችሁን አፍናችሁ ታውቃላችሁ? በሆነ አጋጣሚ ያንን ያላወጣችሁት ደስታ አይነት ስሜት ብላችሁ ውሰዱልኝ ማለት ነው። እንደዛም ባይሆን ግን ከዛ ጋር ላቀራርበው በሚለው ነው እና ልክ እንደገባን ክፍሏ ትንሽ ነች፣ እንዲዞር ስል ወደ ቀኝ የጌታችን ስዕል ስዕል አድኖ በትልቅ ፍሬም በሰው ቁመት ልክ ማለት ነው። በእኔ ቁመት ልክ የሚሆን ፍሬም ላይ አለ ማለት ነው። እሱን አየሁኝና እንደዚያ እንደዚህ አግድም ወንበር አለ ተቀመጥን ማለት ነው። ተቀምጠን ሁለት ደቂቃ አልሆነንም አንድ ወንድማችን መጥቶ አብራችሁ መሆን አትችሉም አብራችሁ መቀመጥ አትችሉም አለው ማለት ነው። ከዛ በቃሽ፣ እኔ ወደ ውስጥ እገባለሁ አለ ማለት ነው። እና እኔን ደግሞ እዛው አልተወኝም ከስዕሉ ጎን አደረገኝና ግን ደግሞ ፊት ለፊት የግድግዳ ነው ያለው። በዚህ በኩል ደግሞ በር የተከፈተበት የተከፈተ የበር አለ ማለት ነው። እዛ መሀል አድርጎኝ ቀይ ወንበር አለ እዛ ጋ ሁኜ ሄደ ማለት ነው። ከዛ በሰዓቱ እኔ ቆም ያለሁኝ አልተቀመጥኩ ማለት ነው እና ድምጽ ይሰማኛል። የካህኑ ድምጽ አለ በጣም በቃ የሆነ ሆድ የሚያባባ ሳይሆን በቃ በጣም ደስታ የሚሞላ ድምፅ ማለት ነው ከዛ ደግሞ ትንሽ ሰዎች አሉ ይመስለኛል ከውስጥ ትንሽ ድምፅ ይሰማል። ከኔ በኋላም ከጎን አካባቢም ብቻ የሆነ የሁለት የሶስት ሰው ድምፅ ይሰማኛል ማለት ነው። በጣም ተጨነኩኝ። አሁን የጭንቀት ሰዓት መጣ ማለት ነው። ምን መሰላችሁ? እንዴት አድርጌ ይሁን ማለት እያበላሽው ይሁን እንዲህ ያልኩኝ ማለት ነው። በጣም ስመጣም እግዚአብሔር በሚያውቀው በጣም ተጠንቅቄ ነው የመጣው፣ ጽድት ብዬ ምናምን በቃ የሰው ቤት እንዳላበላሽ ብዬ ማለት ነውና ልክ አሁን ተቀምጠዋል ልክን ያደረኩት ቆማዋል። እየሰገዱ ነው። ምን እያደረጉ ነው? ወደ ኋላ እንዴት ዞር አድርጌ ፈራሁኝ ማለት ነው። እነሱ ደግሞ ያዩኛል። ስለዚህ ስርዓታቸውን እያበላሸው ከሆነ ምን ይሉኛል? ጭንቅ ውስጥ ገባው ማለት ነው። ከዛ የሆነ ሰዓት ላይ ልክ ሲጨርሱ አረፍ በሉ ሲሉ ሰማዋቸው ማለት ነው። ካህኑ ደስ አለኝ። አረፍ በሉ ካሉ ማለት በቃ ተቆሞ ነበር የሚደረገው ማለት ነው ይሄ ነገር ብዬ ከራሴ ጋራ ቁጭ አልኩኝ ማለት ነው። ከዛ ቁጭ ብዬ ትንሽ ትምህርት ነገር አሰማሩ። ልክ እሱ ሲያልቅ ያው ተመልሰው ይቁሙ ይቀመጡ፣ ማውቀው ነገር የለም ከካህኑ ይላሉ። ከዛ ደግሞ ያሉ ሰዎች ይመልሳሉ ማለት ነው። ያው እግዚኦታ ነው። ከዛ እሱን ካሉ በኋላ ደስ የሚል እንደ ቸርነት የሚል መዝሙር ዘመሩና መምጣት ጀመሩ መውጣት ጀመሩ። እኔ አልተነሳውም ከተቀመጥኩኝ በኋላ ማለት ነው። ከዛ በቃ ሳ ያለቀ ምናምን ብዬ ደስ ብሎኝ ሲመጡ ካህኑ ሳያቸው፣ እንዴት እንደሚያምሩ እንዴት ደስ እንደሚሉ ማለት ነው፣ በልብሳቸው። ከዛ እሱ ነው እያወራ ይዟቸው የመጣው ምን እንደተባባሉ አላውቅም። ልክ እኔ ጋር ሲደርሱ እሷ ነችና መጠመቅ ትፈልጋለች አላቸው ማለት ነው። ኖ አልኩኝ ማለት ነው። በህይወቴ ለመጀመሪያ ጊዜ ነው መጠመቅ የሚለውን ቃል የሰማሁት ማለት ነው። እኔ ደግሞ ይዤ የሄድኩት ሌላ ጥያቄ ነው። ማነው ይሄ እየተደጋጋሚ መጣብኝ፣ ስም አላስቀምጥ ብሎኛል። ገላ ብሎ ይልልኝ ማለት ነው። ከዛ አረ ችግር የለውም ምናምን፣ እኛኮ ቤተክርስቲያን ለሁሉ ነገር መልስ አላት። ጥያቄም ከሆነ እንቀበላለን፣ ችግር የለም። ያው ግን አሁን ሰዓቱ እየመሸ ስለሆነ ብለው አንድ ወንድማችን ሰይፈ የሚባል አለ፣ ሰይፈ ብሎ ጠሩትና ስልኬን ስጣት አሉት ማለት ነው። ደውዪልኝ በተመቸሽ ሰዓት ከዛ ለጥያቄዎችሽ መልስ እንሰጥሻለን አሉ ማለት ነው። እሺ ብዬ ስልኩን ተቀብዬ ደስ ብሎኝ፣ እንደዛን ቀን ደስ ብሎኝ እንደ ሕፃን ልጅ ልጅነቴንም ያስታወሰን ቀን ነው። እንዲህ እግሬን እያቀዳደምኩ ነው ዝልል ዝልል ዝልል እያልኩ ሄድኩት ማለት ነው። ወደ ቤቴ ሄድኩኝ፣ ወደ ቤት ደስ በሚል ሁኔታ መንገዱን ሁሉ እያጠነጠንኩኝ፣ በቃ የነበረውን ነገር የጣን ሽታ እላለሁ ማለት ነው ለራሴ። ባዶ አየር ላይ ግን ይሰማኝ ነበረ የካህኑ ድምጽ የነጠላ ነጠላ አለባበሴ ልቀመጥ ልነሳ ብዬ የተጨነኩባቸውን ነገሮች ምናምን እያሰብኩኝ ቤት የደረስኩኝ ማለት ነው ሁሉ ነገር አለፈ ያ ሄድኩኝ ተኛው ማለት ነው ከዛም ቢሆን ጥሩ ነው ለሊት ላይ ብንን ብዬ ተነሳው ማለት ነው ስነሳ ሰዓት አየሁኝ ስልኬን ሳበራ ሶስት ሰዓት ይላል ማለት ነው ፀጥ ብሏል ማለት ነው ደነገጥኩኝ የት ነው ያለሁት ሌላ ቦታ ያለው ነው የመሰለኝና ደነገጥኩኝ ምንድነው ይሄ ፀጥታ ብዬ ማብራት አበራሁኝ ሳይ ያለሁት ቤት ውስጥ ነው። ቅዠትም መሰለኝ ህልምም መሰለኝ የእውነት ተነስቻለሁ አልተነሳው። ምክንያቱም የሆነ ነገር እንደሌለ ከኔ ጋር እንዳልሆነ የሆነ ነገር ገብቶኛል፣ ግን ደግሞ ምን እንደሆነ አላወቅኩትም ማለት ነው። ጸጥታው ግን በጣም ይከብድ ያስፈራ ነበር። ምንድነው ይሄ ጸጥታ አልኩ። ምን ላድርግ? ለሊት ነው። ዙሪያዬን ሳይ እማውቀው ቤት ነው ቤት ያለሁት። ነገሮችን አየው ምንም የጎደለ የለም። ግን ፈራው ጸጥታው አስፈራኝ። በቃ ማለት ነው። ከዛ ወዲያ መጣልኝ ያ የጠፋው ለካ ያ ድምጽ ነው፣ ያ ስም ነው ያልነበረው ከኔ ጋራ ማለት ነው። ጸጥ ብሏል። አሀ አልኩኝ። ስለዚህ የጥያቄ ይሄ ይሄ ቦታውን ከሆነ ያጠፋው የሄድኩበት ቦታ ከሆነ ያጠፋው እዛ እስክደርስ ድረስ ነበር ይሄ ድምጽ የነበረው። ስለዚህ መንገዴን አይቻለሁ ማለት ነው። ስለዚህ ይሄንን ነገር ሂጄ በደንብ መጠየቅ አለብኝ ማለት ነው ብዬ አመንኩ ማለት ነው። በቃ ከራሴ ጋር ተረጋጋሁኝ፣ ተነጋገርኩኝ። ግን ደግሞ መልሼ ያን እንደሳ አመጣውቲ ማለት ነው። በቃ ደስ አለኝ። አሁንም ተመልሼ ወደኋላ የጣኑን ሽታ፣ የካህኑ ድምፅ፣ ሁኔታው የነበረኝን ሁኔታ እያልኩ በቃ በባዶ ወተ እያልኩ በቃ እስበዋለሁ ማለት ነው። ግን ይሸተኛል ባይኖርም፣ ግን ሀሳቤ እዛ ቦታ ላይ ስለነበረ ያንን ጣን አሸተዋለሁ ማለት ነውና በቃ በነጋ አልኩኝ። መደወል ፈለኩኝ እሳቸው ጋርና እና በቃ በነጋ አልኩኝ። ከዛ አልተኛው ነገሮችን ያሰብኩኝ ያሰላሰብኩ ነጋ፣ ተነሳሁኝ ያው የማረገውን ነገር አድርጌ ደወልኩላቸው ማለት ነው። ረፈድፈድ ሲል ደወልኩኝ። ምንድን ነው ሲሉ በአካል አግኝቼ ነው መንገር የፈለግኩትኝና በአካል ባገኙት መቼ ልምጣ ስላቸው እሁድ መምጣት ትቻለሽ አሉ ማለት ነው። ደስ እያለኝ ይመጣሉ አልኳቸው። ና ስንት ሰዓት ልምጣ አልኳቸው ማለት ነው ወደ ችግር የለውም። ከዛም ዘጠኝ ሰዓትም እንደተመቸሽ አሉኝ ማለት ነው። ያው ከቴም በፊት አንጨርስም፣ ስለዚህ ከቴም በኋላ ነው እንጂ ከቴም በፊት ከመጣሽ ችግር የለውም ሲሉኝ፣ ኧረ ችግር የለውም ስምንት ሰዓት እመጣለሁ ጠዋት አልኳቸው ማለት ነው። ደስ አለኝ። በቃ ከዛስ ምን ቢያሳስበኝ ጥሩ ነው። ነጠላ እንደገና ድጋሚ ነጠላ ፍለጋ መዞር አለብኝ። አንድ ቀን ተሰቶኛል፣ ሁለተኛ ቀን ግን አልጠይቅም የሚለው ነገር በውስጤ ስለነበረ ነጠላ ፍለጋ ተመልሼ ከስራ ስወጣ ዙረቴን ጀመርኩላችኋለሁ። እና እሁድ ግን በህይወቴ የናፈቀኝ ቀን ነው ማለት ነው። አርብ ዕለት ነው፣ ቅዳሜ አለ እና እሁድ እንዴት ነው ምደርሰው ብዬ እያሰብኩኝ፣ እዚህ ጋር አለያችኋለሁ ማለት ነው። እሁድ ምን ይመስል ነበረ ለእኔ በትንሹ ልንገራችሁ። እና የመጀመሪያው የህይወቴ እሁድ ነው፣ ያ የወደድኩት በጣም የወደድኩት እሁድ አልደርሳለኝ ከደረሰም በኋላ ግን በጣም የወደድኩት ሁድ ነበረ። ስለ ሁድ ደግሞ እናወራለን። መንጃውን ሰካክቶ ወልውሎ አነጣጥሮ መጣ። ከዚህ በኋላ የሻሊ ልጅ ካፊር ሆነች ከሚባል ሹት አርጌ ገልሻለሁ። ጥይቱን አቀባብለው ሻዳ ትይዣለሽ አትይዥም ሲለኝ እናቴ ዘላ ከፊት ለፊቴ ቆመች። ሐዋሌ ሐሰን እባላለሁ። እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል አደለ? የዓለም ብርሃን የሆነውን ኢየሱስ ክርስቶስን ተከትያለሁ። አባቴም ደግሞ አካባቢው ላይ ሼህ ነው፣ ይታወቃል፣ ያሰግዳል ቁርአን ይዞ መጣ አሁን የሆነው ሆኗል አንዴ ተበላሽተሻል ወደ እስልምናሽ ትመለሻለሽ ስለዚህ እስልምናን ትቀበያለሽ እንደገና እኔ እና አንቺ አባትና ልጅ የምንባለው ይሄንን ካደረግሽ ነው ካልሆነ ግን እኔ እና አንቺ አባትና ልጅ ተብለን አንኖርም ስለዚህ የነበርሽበትን ሃይማኖት ትተይና እስልምናን ሻሃዳ አስይዝሻለሁ ሻሃዳ ትይዣለሻለኝ ማለት ነው በጣም ነው የከፋኝ። ግን መጽሐፍ ቅዱስ ላይ አንድ የማውቀው ታሪክ ነበር፣ የጴጥሮስ ታሪክ እና ምን አለው? እግዚአብሔርን ጴጥሮስ እንዲህ ብሎት ነበር፣ ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም፣ ከአንተ ጋር የምሞት እንኳ ቢሆን ከቶ አልክድህም ብሎት ነበር አይደለም። ችግሩ ታጥቀው ታጥቀው፣ በዚህ በጠፍር ቀበቶ ታጥቀው ታጥቀው ነው የሚሄዱት። እግራቸው የተሰነጣጠቀ ነው። የበረሃ ሰዎች ናቸው። የነፍሴን ነገር አደራ። በቃ በጣም ፈርቼ ነበር፣ መለስ አልመሰለኝም። እውነት ለመናገር እውነት የተጠራውበት ጥሪ እንደዚህ በእነሱ እጅ እንድሞት አይደለም። እና ለሚገጥመኝ ነገር አደራ ብዬ ልደታ ላይ ወድቄ ተንበርክኬ ለምኛት ሄድኩን። ኢየሱስ በል ኢየሱስ፣ እርሱ ነው ስመጣ እመቤቴ ማርያም እዛች ጋር ያለችው ምስል እችን ምስል ይዤ ነው ብይዛት፣ ደስ ይለኛል ወንድሜ። እችን ከገዳም ነው ያመጣዋት፣ ከግብፅ ገዳም። እውነትሽን፣ ማርያምን እኔም ይዛታለሁ። ፈረንች እና ከኋላ አንትን ብላብኛለች። እሷ የኔ እናት የኔ አይን የኔ ብርሃን እመቤቴ ማርያም። እሷን ይዤ አንድ ሻንጣ ይዤ ድንግል ማርያምን ብቻ ይዤ ልክ እንደ ሞላለት ሰው ለካ ሙሉ ነኝ። ሞልቶልኝ ነው እኮ አይደል እንዴ? የሞላለት ነው እሷን ይዘው የሚመጣው አይደል እንዴ? እሷን ይዤ ነው ወደ ሀገር የገባሁት አለች። ስትል እስካሁን ድረስ ብዙ ጊዜ ውስጤ ክፋት ሲሰማው የሆነ ነገር ሲጨንቀኝ፣ ምናምን ምን አደርጋለሁ መሰለ ብድግ አድርጌ እናቴ የተሰደድኩብሽ አንቺን ያገኘሁሽ እንደ ጓደኛ እንደ እህት እንደ ዘመድ አብራኝ የተሰደደችው ከዛ በረሃ ደግሞ ብቻሽን እንኳ አይደለሽም፣ እኔ አንቺ ጋር አብሬ እገባለሁ ብላኝ ይዛኝ የገባችው ድንግል ማርያም ናት። ስትገባ ደግሞ አሳልፋ የሰጠች ለማን ነው? ለአብርሃም ነው። አብርሃም ስለሚችል ነው። ልዑል ላያስችል አይሰጥም ይባላል አይደል መምህር? ነው፣ አቅም የሌለው ሰው ነው። ከሞያሌ ተነስቶ አዳማ የገባው ለእኔ ሲል ነው። ኑሮውም ሁሉ ነገሮቹ ከቤተሰቦቹ ጋር እዛው ታፔላ እየሰራ እዛው ብዙ ነገሮችን እያደረገ እናቱን እየደገፈ የሚኖር ልጅ ነበር። ልክ ከኔ ጋር ሲተዋወቅ ግን ምን አለኝ? በቃ ምሕረት አንቺ ካለሽ አንቺ ከኔ ጋር የምትሆኝ ከሆነ ከጎኔ ካለሽ ችግር የለውም። ብዙ ጊዜ እኮ ወደ ከተማ መጥቼ ለመኖር ፈልጋለውኝ። እዛ መጥቼ የሆነ ጥሩ ነገር እንደማገኝ በስራዬ ጥሩ ነገር እንደሚኖረኝ አምናለው። እዛ በመጣ እኮ የሚስተካከል ነገር ይኖራል ብዬ አምናለው እና የሆነ ስራ ፈልጌ እዛ እገባለሁ የምትመጪ ከሆነማ ምን ችግር አለው? ከዛ ተነስቶ መቶ አዳማ ቤት ተከራየ። እኔ ፕሮሰሲንግ ከመጀመሪያ ማለት ነው ገብቷል። ከዛ መጥቶ እዛ ቤት ተከራይቶ በጣም ትንሽዬ ቤት ናት። እኔ አንዳንድ ወንዶች አሉ፣ እውነት መናገር ከምችለው በላይ ማለት መናገር ስላለብኝ ነው። ምንም ነገር ሳይኖርክ ማንም ሰው አይወድህም፣ ማንም አይወድህም በተለይ አረብ ሀገር የሚኖሩ ሁሉም አይደሉም፣ አንዳንድ ወንዶች አሉ። ልዑሌ እውነት ስንነጋገር አይደል አረብ ሀገር ያለች ሴት ብዙ ሞልቶላት ብዙ ነገር ሆኖላት ልታትረፈርፋው እንጂ ሊያትረፈርፋት የሚፈልግ ሰው የለም፣ እውነት ለመናገር እና አብርሽ፣ የኔ አባት፣ ዛሬ ማርያም ናት። ዛሬ አንተን ልዑሌን እዚህ ቤት ያገናኘችን ደግሞ መብርሃን ናት። አብርሽን አንድ ቀን ምን ኖሮኝ ምን እሰጠዋለሁ? ምንም አንድ ቀን መብርሃን ምስክሬና፣ ግን እንደዛው መጥቼ ሲያየኝ ደነገጠ። ኤርፖርት በጠዋት ነበር የተቀበለኝና ኦረስ ለቤተሰብ ሳላቀው አለቅሳለሁ ምናምና ይሆናሉ፣ ክርስቲያን ይሆናሉ ምናምን ብለው እምነት የሚሰጡ የነበሩ አጋጣሚ፣ ሐምሌ ገብርኤል ጉዞ ተዘጋጅቶ ነበረ ጋባዡ ባለቤቴ ነበረ እና የዛን ቀን እግዚአብሔር ሆይ በቃ እረፍትም ነበርኩ፣ ስላልነበረኝም የሆነ ቤተ ክርስቲያን ነው ብሄድ እያልኩ ሳስበው የደወለልኝ እና ምንም አላምቅም አማሁም አዳር ነው የገጠር ቤተ ክርስቲያንች በጎጆ ያለች ናትና እዛ እየሄዱ ቤተ ክርስቲያን ይረዳሉና እዛ እንሂድ ተባልኩሽ፣ ሄድኩኝ በቃ በጣም ስሜታዊ ሆኜ ህመሜ ለእኔ ነው የሚታወቀኝ የሚታወቀኝና፣ እውነት ቅዱስ ገብርኤል በቃ አልሰማ አልከኝ አይደለ ልምድ ቤተሰቤን ግን የማያስቀይሮ ምናም ብዬሽ በቃ ሰው እዛ በጣም እንትን እያለ ነው እና አብርቸዋለሁ፣ በጣም እያለቀስኩ ምክንያቱም ይቀየራሉ ብለን በቃ ልክ ጫፍ ስንደርስ ሳይታወቅ ሁሉም ኖርማ ወደ ኖርማል ላይፍ ይመለሳል። አሁን በተለይ እኔና ሳይሚራ ማለት ነው በጣም የምንመካከረው ያ ይሄ ቤተሰብ እንዴት ነው የሚሻለው? ይሄ ሃይማኖት ልዩነቱ ርኩስ መንፈስ እንትል ይለን ነው እንሄድን ሄድና ተጠመቁ በቃ ቀጣይ ምናምን ስንል ሁለቱ ሀሳባቸው ይቀያየራሉ ና እንደ ባለፈው እንዳልኩት በእኔ ምንስሀብ አስተዋራ ቁርጥ ያለ ነገር አሉ አይ ምናምን አሉ በቃ በቁም ነገር ነው ያወራሁት። ቅዱስ ገብርኤል በቃ ዝም አልክ ማለት ነው። በቃ የቤተሰብ ነገር እንትን አልክ። በቃ እያለቀስኩኝ በጣም ስሜት የሆነኝ እና አንዱ መቶ የእውነት ነው የምልሽ፣ ቤተሰቦችሽ ክርስትና ተነስተው መተሽ ተዋውሪያለሽ። ስለዚህ ምንም ተስፋ ትቁረጭ፣ ሲጀመር እንትን የሚልሽ ነገር አይደለም። የእውነት አለኝ ባለኝ ነሐሴ ላይ ፍልሰት አሄደ ነው ክርስትና ይሄ ተነሱትና በቃ የእግዚአብሔር ስራ ማለት ነው። አንድ የአንተ የእምነት ጉዳይ ያንተ የእምነት ጉዳይ ነው። በቃ አረ ታረግልኛለህ፣ አይደለም ሞክሬ ሞክሬም አይደለም፣ አረ ታረጋለህ ነው ያደረግልኛል ብሎ እምነት ካደረግ ምንም ለእግዚአብሔር ሚስታ ነገር የለም። ካልፈቀደ ራሱ ማድረግ ነው፣ ምክንያቱም የኛ ሀሳብ ልክ ስላልሆነ ነው። የማም ነው እና በቤት ላይ ያልጠራችሁ ብዙ ይጠራችሁልኝ እያሰባችሁኝም ግን ያልተሳካላችሁ አሁን ክርስትና ናት። የእውነት ነው መለፍ እስቲል ነው በቃ ፋይተ የምታረግ ትደውልኛለች። እንደዚህ በኢኮኖሚ የሚሆን ነገር ሰፖርት ስፈልግ በቃ ምንም በቃ እሷ ጋ ነኝ ትረዳኛለች፣ ታግዘኛለች። ይሁን መንፈሳዊ ነገሮች ሲኖሩ በስልክ ከሁለት ሰዓት በላይ ነው የምናወራው። የኢትዮጵያ ቴሌኮም ነው የምትሠራው እና ታወራኛለች። ይበቃ ነበር ማለት በብዙ ነገር ትረዳኛለች። ከዚም ጋር በተያያዘ እና በጣም ክርስትና ሲ አጋጣሚ ያልተገኘችው እና እሷ ጸጋው ነው ያብዛልሽ። በብዙ የምታስቡኝንም ንሳ አባታችንም በቃ እግዚአብሔርን ነው እኔ ማየው በሰዎች ላይ ማለት ነው። ሰዎች በቤታችን ሲመጡ የእግዚአብሔርን ስራ ነው የምናደንቅበት ማለት ነው እና ይሄ ሁሉ የምታዩት ቤተሰብ በአንዴ የተሰራ አይደለም። በብዙ ልፋት ነው እዚህ የመጣው። እግዚአብሔር በእያንዳንዳችን ላይ ሰርቷል። ባለቤቴን የመሰጠኝ እግዚአብሔር ነው። ህይወታችን ላይ ችግር ይመጣል፣ ፈተናዎች ይመጣሉ። ግን የሆነ ነገር ስንወስን እግዚአብሔርን ማሰብ፣ እግዚአብሔርን አስቀይመዋለሁ እግዚአብሔር በእኔ አሁን አገልግሎት ላይ ሆነና እናገለግልና አገልግልና ነገ ስንወጣ እግዚአብሔርን ነው ማስቀይሞ ማለት አለብን። እና እንደዛ ሲሆን ሁሉም ነገር ይሰምራል ብዬ አስባለሁ። በሌላ በጥሩ ነገር ደርሰን ጥሩ ጥሩ ቦታ ደርሰን ሁሉም በእግዚአብሔር ትልቅ ምን የሚከብርበት አገልግሎት ላይ ደርሰን ደግሞ ውጤታችን በታዩ እግዚአብሔር ዳ እግዚአብሔር ዳ እንዳናሳፍረው በጣም እንደው በጸሎት አስቡን። በጣም ማለት ነው በጸሎት ምንም ይቅርብን፣ በጸሎት አስቡን። ርስት መንግስት ሰማያትም ሁላችሁም እንዲያወርሰን ፍቃዱ ይሁንልን። ሌላ ተማሪያም መአዛ ማርያም ማን ማርያም ወለተ ገብሬ ወለተ ገብሬ ወለተ ማርያም ወለተ ማርያም ሶስቱ የማርያም እዚህ ገብሬ ወለተ እናንተንም ከህዝብ ጋር ያገናኛችሁ። አሜን። እግዚአብሔር እንዲመሰገን መንገድ ስለሆናችሁ ራሱ ጸጋውን ያብዛላችሁ። ከፈተናው ይጠብቀን ላለሁኝ እና በእኔ ያጎደልኩትን እግዚአብሔር አምላክ ሙላልኝ። ኧረ አንቺ ጋር ብርለት የለም እሺ ስሜ ሰሚራ ሚፍታ ይባላል። በእግዚአብሔር ቸርነት በመቤታችን በቅዱስ ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት ከሌላ እምነት ስምንት ነን ኦልሞስት፣ አባት እናት እና ስድስት ልጆች ነን። እግዚአብሔር ፈቅዶ ወደዚህ ህብረት ተቀላቅለናል። ይህ የሆነው ኦልሞስት አሁን ቅርብ ጊዜ አምስት ዓመት በፊት ነው። ያው በኔ እግዚአብሔር ፈቅዶ መጀመሪያ ታላቅ እህት የነበረ ክርስትና የተነሳችው ከዛም በኋላ ነው ቀጥሎን የተነሳው ክርስትና፣ ይሄ ጋፕ በሶስት ዓመት ልዩነት ነው። ከዛም በኋላ ነው ተናናሾቻችን እናት አባታችን ክርስትና የተነሱት። ይሄም ሆኖ በሶስት ሶስት ዓመት ልዩነት ነው ከሁላችንም ጋር ያለው ያው እግዚአብሔር መቼስ የለመኑትን አይነሳም፣ የጠየቅነውንም አይረሳም። በጊዜው ሁሉን ነገር አድርጎልናል። ይህ የሆናውን እኔ ማወራላችሁ ስለ ራሴ ነው። ሁሉም የራሱ አመጣጥ አለው። ግን እኔ ያው በፊታችሁ እግዚአብሔር ፈቅዶልኝ በሌላም ምክንያት ነው ፊታችሁ እንድቆም የሆነው የኔ እንደዚህ። በትምህርት ቤት ውስጥ የነበሩ ልጆች ከትምህርታቸው እየተወያዩ እያለ አጋጣሚ ተገኝቼ ነው ቦታው ላይ ና ሲማሩ የነሱን ትምህርት ለመስማት ቁጭ ብዬ እያዳምጥ ነበር ነበርና ለምን እኔስ አልማርም ማለት የራሴን እምነትን የሌላው እምነት ለምን አላውቅም ብዬ ነው። ያው እግዚአብሔርን መርምሩ ይላል አይደል? ያው የእግዚአብሔርን እውነተኛ ማለት የሚፈልጉት በንጹህ ልብ ለሚፈልጉት እግዚአብሔር እውነተኛው መንገድ ይመራቸው ይላል ይላልና እግዚአብሔርን በፍጹም ልቤ ይፈልግ ነበር። በራሴ እምነት ሆኜ እግዚአብሔር እውነተኛው ፈጣሪ፣ እውነተኛውን መንገድ ምራይኝ አልኩኝ፣ እጸልይ ነበረ። ያው የአብርሃም አምላክ እንላለን አይደል? በእምነት አብርሃም እግዚአብሔር እንደፈለገው ማለት ነውና፣ እግዚአብሔር እውነተኛውን መንገድ መርቶኛል። ይሄም የነሳ አባቴ ቆሙ ቆሙ ሳባ እያሱ ሰብስብ ይባላሉ። መዝወር ደብረ ብስራት ቅዱስ ገብርኤል በጉራጌ ሀገረ ስብከት በሙህር አክሊል ወረዳ የመዝወር ደብረ ብስራት ቅዱስ ገብርኤል አስተዳዳሪ ናቸው። እሳቸውም ከአዲስ አበባ የደብረብስት ቅዱስ ገብርኤል የአብነት ተማሪ የነበሩ የአዲስ አበባ ተወላጅ ናቸው። ወደ ገጠር ሄደው መንኩሰው የገጠሪቱን ቤተክርስቲያን እያሰቡ ያሉ ናቸው። እና እሳቸው እዚህ 15 ቀን ለንስሓ ልጆቻቸው ሊጎበኙ በመምጣት አጋጣሚ ነበረ እኔ ያገኟቸው እኔ ዛኔ የግቢ ጉባኤ ቅድስት ማርያም ተማሪ ነበርኩኝና በዛን ሰዓት አግኝቻቸው ከዛቸው ጋር ነበረ ወደ ገብርኤል ሄጄ፣ እዛ ገጠር ክርስትና የተነሳሁት የነበረው ከዛም በኋላ ነው። እሳቸው ቤተሰቦቼን አስተምረው ሁሉም እንዲቀየሩ የሆነው ማለት ነውና ወንድሜ ታናሽ አንድ ወንድም ነው ያለኝ፣ እሱም እዛው ነው ድቁናውን የተቀበለው። ታላቅ